ጥናትና ምርምራቸውም ለትምህርት ማበልፀግም የመሰለውም አብረ የመስራትን ጆይንት ቬንቸሮችንም መንገድ ይከፍታል ብዬ እገምታለሁ። የሶፍት ፓወር ዲፕሎማሲ ሲከናወን ከሁነኛው መንገዶች አንዱ የተቋማት ግንባታ መሆኑን የሚያነሱት ምሁራኑ በሀገራት ዘንድ ተቀባይነትን ለማግኘት እና የሰጥቶ መቀበል መርህን ተግባራዊ ማድረግ መቻሉ ትልቁን ድርሻ እንደሚወስድ አክለዋል። እነዚህ የተቋማት ግንባታ እና እነዚህ በጣም የሄዱ ሰፉ እያደጉ እየጠናከሩ እየጠሩ የመጡ ተቋማት ለዚች ሀገር ህልውናና እንድትደመጥ ያደርግሃል። በዛ ነው። አሁን ዓለም በሙሉ ያዳምጣል፣ ኢትዮጵያን ያዳምጣታል። ብዙ ኢንተረስቶች አሉ፣ አቅሙም አለ። በምትፈልገው ሁሉም በሚፈልገው መንገድ አይደለም ምንፈሰው የራሳችንን ናሽናል ኢንትረስት ብሔራዊ ጥቅማችንን ጠብቀን ነው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 የሚቀማት ስለሌለ በተለይ ለተጨቆነ ሕዝብ ምልክት ናት። እነዚህን በስርዓቱን ብንጠቀም የሶፍት ፓወራችን ጥንካሬ ከፍ ይላል የኃይል የበላይነትና የኢኮኖሚ አቅምን በብዙም የማይጠይቀውና በፍላጎት ላይ ተመስርቶ የሚካሄደውን የሶፍት ፓወር ዲፕሎማሲን በስፋት እየተጠቀመች ትገኛለች በዚህም በኢትዮጵያ ላይ ያልተገባ ጫናን ለማሳደር ጥረት ያደረጉ ሀገራት ሂደትን መቀልበስ መቻሉ አንዱ ማሳያ ነው በጣም ጠረጴዛ ላይ እንዳለ እንቁላል በጥንቃቄ ይዘው ወዚም በዛም በዛም ወድቆ ንቦጭ እንዳይን የምትሄድበት ነውና አሁን መንግስት እየሄደበት ያለ ጉዳይ ጥሩ ነው። እርግጥኛ እንደ ሌሎች ሀገሮች ሀገራችንን አሳልፈን አልሰጠንም። ሪሶርሳችን እንዳለ ነው። አንዳንዶቹ ሪሶርሳቸውን አስበዝብዞ ያው የወደፊቱን ትውልድ እድል አጨልሞውታል። እኛ ግን ሪሶርሳችን አለ። አሁን ሰላሙን ካገኘን ያንን ሪሶርስ አውጥተን ትልቅ የዓለም ማማ ላይ መድረስ እንችላለን። በየዘመናቱ የነበሯት መሪዎችም የኢትዮጵያን ጥቅም ለማስጠበቅ የበኩላቸውን ጥረት ማድረጋቸውን የታሪክ ድርሳናት ያወሳሉ። በአሁኑ ወቅትም ኢትዮጵያ ጠንካራ ዲፕሎማሲያዊ አካሄድን በመከተል ሕዝቧን ከዲፕሎማሲ ፍሬ ተጠቃሚ በማድረግ ላይ ትገኛለች። አሁን እያደገች ነ የመጣቸውና ይህንን አመራር እውነት ለመናገር ማድረቅ ያስፈልጋል። በዚህ ውስጥ ጭንቅ፣ በዚህ ውስጥ ሁሉም መከራ ውስጥ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 ኢትዮጵያ የራሷ ፊደል፣ ብዙ ቅርሶች፣ ታሪክ፣ ሙዚቃ፣ ባህልና ሴት ያላት ቀደምት ሀገር በመሆኗ የሶፍት ፓወር ዲፕሎማሲ ተጨማሪ አቅም ሆኗታል። ምሁራኑ አሳባቸው ነው።